የግብርና ምርትን በተለያዩ መንገዶች በማሳደግ ከሀገር ባለፈ ወደ ውጭ በመላክ ምርትና ምርታማነትን በማጎለበትና በየፍረጅቱ ተጠቃሚ መሆን ይቻል ዘንድ መንግሥት ከፍተኛ ትኩረት በመስጠት እየሠራም ይገኛል። በተለይ የከፍተኛ ትምህርት ተቋማት የምርምር ስራዎቻቸውን በዚሁ ላይ ትኩረት እንዲያደርጉና ለዘመናት ተቆራኝቶን ከነበረው ጥገኝነት ለመላቀቅ ከፍተኛ ስራዎችን እያከናውኑም ይገኛሉ። የመደወላቡ ዩኒቨርሲቲ በበጋ ወቅት ምርትን በእጥፍ ሊያሳድግ ይችላል ያለውን የስንዴ ምርት ማሳደግ ተግባር ከግሮስ ፈርዘር ጋር በጥምረት እያካሄደ መኑን ነው። የዩኒቨርሲቲው ተመራማሪ የሆኑት ረዳት ፕሮፌሰር ጀማል አብዱል ከሪም ለፋና ቴሌቪዥን የተናገሩት የውሃ አጠቃቀም ስርዓቱ ካልተስተካከለ ና እንደገና ደግሞ የቫራይቲ ወይንም ደግሞ ዝርያ ከወቅቱ ጋር ተስተካካይ ሆኖ አብሮ ስርዓቱን ጠብቆ እስከ መጨረሻው ድረስ የሚጓዝ የስንዴ ዝርያ ካልተመረጠለት በስተቀር አስቸጋሪ ነው። ሁሉም የስንዴ ዝርያዎች አምጥተን የምንጠቀም ከሆነ ከከዛ ወቅት ጋራ አብሮ ላይሄድ ስለሚችል ይሄም አንዱ ምርት የሚወርድበት አንዱ ምክንያት ነው። ከኢሪጌሽኑ ወይንም ደግሞ ከመስኖ አጠቃቀሙ አጠቃቀም ስርዓቱ ጋራ ተዳምሮ ይልዱን ወይንም ደግሞ ምርቱን እንዲቀንስ ያደርጋል ማለት ነው። በፊት እዚህ አካባቢ በፈሮ እና በሞተር ፓምፕ ነበር አብዛኛው ጊዜ የሚሰራው። አሁን ላይ ደግሞ ስፕሊንክለር በመምጣቱ በጣም ደስተኛ ነን። ስፕሊንክለር ደግሞ ውሃ ለመቆጠብ ከእንትኑ ፈሮ ውጪ ስለማያጠጣ ይህን ውሃ ለመቆጠብም ይረዳናል። በባሌ ዞን አጋርፋ ወረዳ ሽንካ ቀበሌ ተግባራዊ የተደረገ የሚገኘው የስንዴ ምርትን የማሳደግ ስራ አዳዲስ ቴክኖሎጂዎችን ከመጠቀም ባለፈም ወቅቱን ያማክለና ምርቱ ችግርን መቋቋም እንዲያስችለውም ተደርጓል። ሲሙሌሽን እንደ ሞዴሊንግ እንደ ሲሙሌሽን በሚባል አዲስ ሳይንስ በኮምፒውተር የታገዘ ስራ ነው የሰራን ያለ ነው። በዛ በኮምፒውተራይዝድ ሲስተሙ ወይንም ደግሞ በሲሙሌሽኑ መሰረት ከዚህ በፊት የለየነው የፕሮዳክቲቪቲ ወይንም ደግሞ ምርት ስናስተያይ በእጥፍ ነው እየጨመረው። እሱኑ ነው ወደ መሬት አውርደን አሁን እየሰራን ያለ ነው። ድሮ በጣም ከፍተኛ በሽታ ነበር። እዚህ ላይ በተለይ ዋግ የሚባል በሽታ አለ። ያ ደግሞ በጣም ዝናብ በሚበዛበት ሰዓትም ይኖራል። አሁን ስፕሊንክለሩ ስለምንጠቀም ግን የሚፈልገው ነው አልኋ ስለምንጠቀም ስለማይበዛበት ብዙ በሽታዎች አይነት ነው አይሉት ቆረኖን ምርታችን ከቀን ወደ ቀን እየተሻሻለና እያደገ መጥቷል። ጥሩ የሆነ ዘርም እያገኘን ነው። ከዚህ ቀደም የነበረብን ችግር እየተቀረፈ መጥቷል። በተለይ በበጋ ወቅት ውሃ በጣም እንቸገር ነበር። አሁን ግን ዘመናዊ ወደ ሆነው ቴክኖሎጂ እየገባን እንገኛለን። ላለፉት ስድስት ወራት ምርምሩን እያካሄደ የሚገኘው የመደወላቡ ዩኒቨርሲቲ እስካሁን ባለው ደረጃ ውጤቱ አመርቂ በመሆኑ በቀጣይ ወደተለያዩ ተለያዩ የዞኑ አካባቢዎችና አርሶ አደሮች ለማዳረስ እየሰራ እንደሆነ ነው ተመራማሪው የሚናገሩት። ተአመድ በስፋቱ እየጨመረ እየመጣ መሆኑ ግልጽ ነው። የእኛ ስራም እዚህ የምንሰራው የምርምር ስራ ለዛ በከፍተኛ ሁኔታ ግብዓት እንደሚሆን ይሆናል ብለን እናስባለን። ለዛም ነው እየሰራንም ያለ ነው። ይህን ውጤት ወይንም ደግሞ ምርምር ካጠናቀቅን በኋላ ቀጥታ ወደ ማህበረሰቡ ገብተን አርሶ አደሩንም፣ የልማት ሰራተኛውንም አግሮኖሚስቶችንም በስፋት እናሰለጥናለን። አርሶ አደሩ በጣም ተቀባይነት አለው፣ ምክንያቱም በፊት ሸራ እየጎተተ ነው የሚያጠጣው። ሸራ ደግሞ በጣም ሰውን ይጎዳል። ስለዛ ስፕሊንክላሩ በጣም ቀላል ነው። አንድ ያስነስተ ኮንትሮል ማድረግ ብቻ ነው ከንተ የሚጠበቀው። ይህን ደግሞ ቀላል ስለሆነ ይህ ነገር ተስፋፍቶ ሙሉ ቀበሌ ራሱ ይጠቀም። አብሶ አደሩ በጣም ተፈላጎት አለው። አማ የመደወላው ዩኒቨርሲቲ በብዙ መንገድ እያገዘን ይገኛል። በተለይ የመስኖ አጠቃቀማችን የተለየ እንዲሆን ከማስቻሉን ባሻገር ስንዴው በትክክል ውሃውን ያለማባከን እንዲጠቀም በማድረግ ውጤታማ ስራን እየሰራ ነው። በፀሐይ ኃይልና በነዳጅ የሚሰሩ ጄኔሬተሮችን እንድንጠቀም አድርጓል። ይህ ደግሞ ከብዙ ጭንቀት ገላግሎናል።